እማማ ኢትዮጵያ በጣም ናፍቀሽ ነበር። አፈሩ የኩበቱ ሽታ እማማ ኢትዮጵያ ነበር እንዴ ያው የኛ ቤት እዚህ ጋር ነበር። እና ሲሆንብን ለስድስት ተሸክመን እዛ ጋር ነገር ግማሽ ማለት ይችላል አንድ ስድስት ሰባት የማማ ፍትፍቴ ይፍትፍታ ለናፈቀ እማማ ፍትፍቴ ያሉ እንደ በይወት አንተስ? እስካሁን አይ፣ እሳቸው ሞተው ልጃቸው በጣም ጎበዝ ልጅ ነው። አንድ ራሱ ታዲያ ነበር እና አንተስ? ዛሬ ድሮ በጣም ቆንጆ ይኸውላችሁ ለእናንተም ልንገራችሁ እንግዲህ ሜድሮክ ለሀገር የተሰኘ ትልቅ ኢቨንት ተዘጋጅቷል በሚሊኒየም አዳራሽ ከነሐሴ 26 እስከ ሰላሳ ሲሆን የሚቆየው ከጠዋቱ ሶስት ሰዓት ጀምሮ እስከ ማታ አንድ ሰዓት ድረስ ይቆያል። ኢቨንቱ ሜድሮክ ለሀገር ዘርፈ ብዙ ታውቃለህ። በስለ እሺ፣ ተረኛ ይኸው የእኔ ጌታ። እሺ አባቴ፣ የት ነው ሜድ የምትፈልገው? እኔ ጅማ ነው ሜሄደው፣ ጅማ አጋሮ። መነሻችን የት እንደሆነ ታውቃለህ? አራላቅም። መነሻችን ጎጃም በርንዳ ነው ለጅማ ጎጃም በረንዳ? አዎ ከጎጃም በረንዳ ተነስተን ጎጃም እንገባለን። እንዴት እንዴት ማለት ጥሩ ከጎጃም ደሞ በመቀጠል መቀሌ መቀሌ ምን እናደርጋለን? ካል ከአሸንዳ እናከብራለን። አሸንዳ በማክበር በመቀጠል ነው ጅማ አጋሮ የምንገባው። መቼ ነው የምንሄደው? ትንሽ ትንሽ ቀናት ይፈጃል፣ በጣት የሚቆጠሩ ብዙ አይደለም።

አሁን እኮ ዳጊላጮ ጫው በቃ ማሽቃመጥ ነው እኮ ስራዬ። ዳጊላጮ እኮ በቃ ማሽቃመጥ ነው እሱ፣ እንዲህ መቀባባት። እኔም እንደሱ ነው ያዝኩት። ይሄድለታል ስልክ

ኢነርጂ ድሪንክ ሁሉ ትደልለኛለህ አ በቃ እ ሳቀን ዋ ነግባ ነግባ። ሰላም እንዴት ዋላችሁ ቤቶች፣ ማን ነው? እኔ መብራት ቆጣሪ ነኝ። አባት መብራት ብትሆን ይሻላል። ከሰፈር አንዱ በጣለች እኮ እነሱ መስለኝ። ፈርዶብህ ነበር ይጣላ ምን ያግዛለሁ። በጸብም አለው እናውም ልርዳ አይኔ ብዙ ስለማያይ ቆጥረህ መብራቱን ባልቦላውን አይተህ ብንነግረኝ ደስ ይለኛል። እሞ እንደዚህ መጣችሁ። ለማንኛውም እንዴት ነው የሚቆጠር? አሳየኝ። ና መቁጠር ብቻ ነው እሺ? እንዴት ነው? እንዴት መሰለኝ ከአንድ እስከ አስር ትቆጥረውና ባልቦላውን፣ አስር ከመጣህ ትደግሟለህ። የድሮ ነው ማለት ነው እንጂ እስከ አስር ነው ያለው። በቃ እሱን ተወናና የባንክ አካውንት ልክፈትልህ አንድ ሚሊዮን ብር ማሸነፍ ስለማይቀርና አንድ ሚሊዮን ብር እንዴት? ሚሪንዳ አዲስ ያወጣው ቻሌንጅ አለውለ ቲክቶክ ላይ ማለት ነው። አንተ ባለ አርት መሰረት ሚሪንዳን እየተጠቀምክ ብቻ ቪዲዮ መልቀቅ ነው። ከ250 ብር እስከ አንድ ሚሊዮን ብር ድረስ ማሸነፍ ትችላለህ። ኧረ እባክህ እያጨድኩ መሆን ይችላል እንዴ? አዎ በምንም አይነት መልኩ ብቻ ልቀቀው። ሚሪንዳ እየጠጣ እኔ ራሱ እዚህ ቪዲዮ እየሰራሁ ነው። እና ካሜራውን ይኸው እናቴ እኔ ላይ ቪዲዮ እየሰራሁ ነው። የቪዲዮ በኔ ነው። ምን እኔ ፍቅር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ ፈጣሪ ያለው ነው። አይዞት፣ በቃ አትዘኑ። ምን ማለት ነው? ላለው መጨነቅ ነው። የሟቹን ሰገራም፣ ሽንትም መርምር የነበረ ጨጓራው ቆንጆ ነው። ምን አገናኝ

እንደማከለክሉኝ ፊታችሁን ስላወኩኝ፣ ቀድሜ ይስጃል። ሳይሞት ነገር አይመለስም። እሷ ልጅ በገባበት ወጣ እኮ ነው የሚባለው። ፈጠነች። እኔ ነገር ነው ይጠግናታል ብዬሽ እኮ ነው። በእናትህ አዎ፣ ቆንጆ ነው። ምንድነው? ያስከላት የኔ ጠላ ነው። ለማ ልጅ ነው ብቻ ጠላውን ስታጠጣው፣ ቆንጆን ቀልፊተኛ ላያስቸግርም አይበጠብጠም ማለት ነው። ጠላ እኮ የተለመደ ነገር ነው። ሲግናል ሲግናል ለኔ ሂድና ጠይቃት። መረጃ ማወቅ አለብን። ኧረ ማይኮ እንደዛ እኮ አይደለም ነው የተማርነው። እንደዚህ አይነት ጥያቄ መረጃ እኔ ባለፈው ሰመር እና ነው በቃ ሳራ ነው ያጅላጅሉ፣ ንፍታሙ ልጅ ነው። አብረን ክላስ ይደማርኩ ሰው አንድ ጥያቄ ልንጠይቅሽ ተስፋ እንደቆረጠ ሰው የሚባል ፖዚሽን አለ አለ። ግን እስኪ

ከሚስቴ ጋር ሚስት ቤት እንዳደረችው፣ እንዴት አወቃችሁ? ቤት እንዳደረች እንዴ! አንተ ለማንም እንዳትናገሩ እንደምትነኩ ተብለናል ማለት ነው። ምን ማለት ነው? አንድ ነገር ሌላ